የማዕከላዊ ኢትዮጵያ ክልል በሳምንቱ በተለያዩ የክልሉ አካባቢዎች የህዝብ ተጠቃሚነት ማረጋገጥ የሚችሉና በህዝቡ ዘንድም የመልካም አስተዳደር ችግር ሆነው የቆዩ የልማት ስራዎችን በማጠናቀቅና ና በማስመረቅ ለአገልግሎት ክፍት እያደረገም ነው። ከነዚህ አንዱ የሆነውና በየም ዞን ደሪሳጃ ዙሪያ ወረዳ የኮሾ መስኖ ፕሮጀክት አንዱ ነው። ፕሮጀክቱ 150 ሄክታር መሬት የማልማት አቅም ያለውም ነው። ፕሮጀክቱንም በምክትል ርዕሰ መስተዳድር ማዕረግ የመሰረተ ልማት ክላስ ስራ አስተባባሪ ና የክልሉ ትራንስፖርትና መንገድ ልማት ቢሮ ኃላፊው ዶክተር መሀመድ ኑርዬ ና የክልሉ ህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ወይዘሮ መነቴ ሞንዲኖ መረቀው ክፍት አድርገዋል በምርሃ ግብሩ ላይም በምክትል ርዕሰ መስተዳድር ማዕረግ የመሰረተ ልማት ክላስ ስራ አስተባባሪ ና የክልሉ ትራንስፖርትና መንገድ ልማት ቢሮ ኃላፊው ዶክተር መሀመድ ኑርዬ ክልሉ እንደተደራጀ የህዝቡን የመልካም አስተዳደር ችግር መፍታቱን አንስተው በተለይም በፕሮጀክት አስተዳደር ላይ የተወሰደው እርምጃ የህዝቡን ቅሬታ ለመፍታት ቁልፍ እንደሆነም ተናግረዋል። በክልላችን ርዕሰ መስተዳደር መሪነት የመጀመሪያ አቅጣጫ የተሰጠው የፕሮጀክቶች አስተዳደር ስርዓት እንዲስተካከልና የፕሮጀክቶች ድጋፍና ክትትል የተጠናከረ እንዲሆን በተሰጠው አቅጣጫ መሰረት እንደ ክላስተርም ሁሉም የፕሮጀክት ተቋማት ከፍተኛ የሆነ የፕሮጀክት አስተዳደር ስርዓትን በመዘርጋት ጠንካራ የሆነ ድጋፍና ክትትል በማድረግ በርካታ የልማት ጥያቄዎችን ለመመለስ ጥረት አድርገዋል። ዛሬ እያስመረቅን ያለነው የኮሾ መስኖ አነስተኛ መስኖ ፕሮጀክትም የዚሁ ጥረት አካል ሆነው ዛሬ እንደምታዩት 150 ሄክታር የሚያለማ ትልቅ የመስኖ ፕሮጀክት ነው ማለት ነው። ይህ ፕሮጀክት ብዙ ትርጉም አለው። የመጀመሪያው በክልል ደረጃ ያለንን ሀብት በራሳችን የመጠቀም ባህላችን እያደገ መምጣቱን በግላጭ የሚያሳይ ነው ማለት ነው። ሁላችንም በእጃችን ያለንን ሀብት በአግባቡ የምንጠቀም ከሆነ፣ ሁላችንን የምንተባበር ከሆነ የምንመኘውን ብልጽግና ማሳካት እንችላለን። እድገታችንም ብልጽግናችንም ሩቅ አይሆንም ማለት ነው። የኮሾ መስኖ ፕሮጀክቱም ይህንን ነው የሚያሳየው። ፕሮጀክቱ አስቸጋሪ በሆነ መልክዓ ምድር መስራቱን ያነሱት ዶክተር ማህመድ ይህም በክልሉ ያለው አቅም ማደጉንና ክልሉም ለህዝብ ተጠቃሚነት የሰጠውን ትኩረት ያሳያልም ነው ያሉት። ይሄ ፕሮጀክት የተሰራው ለግንባታ አስቸጋሪ በሆነ መልክዓ ምድር ላይ ነው። ይህን የመሰለ ፕሮጀክት በዚህ መልክዓ ምድር መገንባት ቀላል አይደለም። ይህም የሚያሳየው የተቋራጮቻችን አቅም እያደገ መምጣቱን፣ የአማካሪዎቻችን አቅም እያደገ መምጣቱን፣ እንደዚሁም ደግሞ የሙያተኞቻችን አቅም እያደገ መምጣቱን ያሳያል ማለት ነው። ከሁሉ በላይ ደግሞ የብልጽግና መንግስታችን በየትኛውም ኮሪደር ለሚገኙ ህዝቦች ትኩረት በመስጠት ሩቅም ላሉ ከከተማ ውጭ ላሉ በጣም ርቀት ባለባቸው ቦታዎች ላይ ለሚኖሩ የማህበረሰብ ክፍሎች ትኩረት በመስጠት የእነዚህ ህዝቦች ኑሯቸው እንዲሻሻል፣ የማምረት አቅማቸው ከፍ እንዲል ትኩረት ሰጥቶ እየሰራ መሆኑን የሚያሳይ ነው ማለት ነው። የአካባቢው አርሶ አደሮች የኮሾ መስኖ ፕሮጀክት የግብርና ምርትና ምርታማነትን ከማረጋገጥ ባለፈም የተሻለ ተጠቃሚ እንዲሆኑ እንደሚያግዛቸው ተናግረዋል። መስኖ ያው እንግዲህ ቅርብ ጊዜ ነው ተሰርቶ የተጠናቀቀው። ከዛ በኋላ እንግዲህ ወደ መስኖ ስራ ስንገባ፣ አሁን መስኖ በጣም ውጤታማ አድርጎናል። ያው እኛ መነሻ ነው። ዘንድሮ የተለያዩ ፍራፍሬዎችን የተለያዩ አትክልቶችን እየሰራን በጣም ተጠቃሚ የሆነ ነው። መስኖ ተጠቃሚነታችን መንግስት ቀርጾ ይህንን እድል ለእኛ ሲያወርድ ውሃን እንዴት መጠቀም እንደሚቻል በጋ ላይ ሁለት ሶስት እንዴት መጠቀም እንደምንችል አሳይቶናል መንግስት። ስለዚህ ይህን እድል ደግሞ እኛ ተጠቅመን ወደ ስራ ስንቀየር በጣም ለውጥ እያገኘን የመጣንበት ደረጃ ስላለ፣ በመጀመሪያ ደረስታ ደረጃ መንግስታችን በጣም ለማመስገን እንፈልጋለን። ሁለተኛ ደግሞ አትክልት ፍራፍሬ እየተመገብን እንገኛለን ሰርተን በዚሁ በመስኖ አካባቢ ቀደም ሲል ማሽላና ማን ነው ማሽላና በቆሎ ነው ነበረ ስናመርት የቆየ ነው። አሁን ግን ከዛ ደግሞ የተሻለ ወደ ሌላ ሌላ ሀባብ፣ ትማትም፣ ሽንኩርት እና ፓፓዬ ይህንን እየዘራን እያመረት እንገኛለን። በአካባቢው የመንገድ መሰረተ ልማት ባለመኖሩ ምርታቸውን ለገበያ ለማቅረብ እንደ ተቸገሩም ነግረውናል። አሁን አምርተን ማውጣት አንችልም። በጣም በሰው ሸክም ነው በሰው ጉልበት ነው የምናወጣውና ይህን ደግሞ መንግስት አመቻችቶልን መንገዱን ቢያበጅልን ደግሞ አሁን ይህን ጀምርን እንጂ አልሰራንም ገና ደግሞ ይበልጥ ይበልጥ ደግሞ ከዚህ በላይ ሰርተን የምናሳይበት አቅም ስላለን ይህ መንገዱን መንግስት እንዲያይልን። መንገድ ያው ችግር አለ፣ በጣም ችግር አለ። ዚጋ የትማንቲም ቲማንቲም ሰርተናል፣ አባብም ሰርተናል፣ የተለያዩ ፍራፍሮችን ሰርተናል። እንግዲህ እነኚ አሁን ሙዝ የሚታየው የአርባቢ ልዩ ምርጥ ዘሮችን ሰርተን እነኝን ለማጓጓዝ በጣም የስራ የመንገድ ችግር አለ። የክልሉ መንግስት በአካባቢ ያለውን የመንገድ ችግር ለመፍታት እንደሚሰራም ዶክተር መሐመድ ኑር እያረጋግጠዋል። ይሄ ዞን በብዙ ሀብቶች የታደለ ዞን ነው። የማድን ሀብት ያለበት ዞን ነው። ትልልቅ የቱሪዝም ማዕከላት ያሉበት ዞን ነው። ስለዚህ እኔም እንደ ቢሮ የሚሰማኝ የመንገድ አውታር መዘርጋት በጣም ወሳኝ ነው። እነዚህን ሀብቶች አሟጠን ለመጠቀምና ክልላችንን ለማሳደግ፣ ይህንን ዞን ለማሳደግ ትልቅ ጥረት ይፈልጋልና፣ ዛሬ በእናንተው ፊት ቃል መግባት እፈልጋለሁ ብዙ ፕሮጀክቶችን እንደምናሳካ ቃል ገባለሁ። ወደ መስኖ መሄጃ መንገድም ይሰራል። ቀላን ነው፣ ብዙ ወጪ የሚጠይቅ አይደለም። ሌሎችንም የጀማመርናቸውን ፕሮጀክቶች ተባብረን እናሳካለን።